ነው፣ ብለው ምን ሊያደርጉ ነው? ሊወስዱ ነው? አይወስድሽም። ምሳሌ ያለው ፖሊስ ነው የምንጠራው፣ ነግሬያቸዋለሁ። ው ደውላለሁ፣ ደውላለሁ፣ እንዳትጠጉን። ውብ ብዬ ሰው ነው የሚጠራው። አትጠጉኝ፣ እጮሃለሁ። ልጆ ነው፣ አትጠጉኝ የመቶ ሚሊዮን ብር ኮኬን ይዞላቸው እንዲወጣ ጠየቁት። በምላሹም የቤቱን ዋጋ እንደሚሰጡት ተደራደሩ። የቤቱን ዋጋ ሰጡት። የጎደለውን ብር ሞላላና አሳከመ። ኮኬን ማለት እኮ አደንዛዥ እፅ ነው። አዎ፣ ኦብቪየስሊ ግልጽ እኮ ነው። የሞት ፍርድ ሊያስወስንበት እንደሚችል እያወቀን የተስማማ እናቆይ በዚህ መንገድ ነው ያሳከሟት እያልከኝ ነው? አንቺ ምንድን ያስቀየምሽው? አይ አይሞገስ የሚናገር አይደለም። ገባኝ። ይቻለሁ። አይ እኔ ጨንቆኛል። ቤተሰብ ጋር ደውላችሁ ነበር? ወንድሙ ደውሎልኝ ነበር። መድብር ደውለልች። ምን አለች ታዲያ? ስልኩ አይሰራም። ምን ሆኖ ነው? ሊጠይቀኝ የደወለው አይዞች። በቃ ዳጣ አብራችኋለች እሺ። አሁን እኛ ጋር አታድርም፣ ግን ቀን ቀን ትመጣለች። በቃ እኔም የሆነ ጊዜ ላይ ሹልክ ብዬ እመጣለሁ። አቶ ዝናና ወይዘሮ ማህሌት እንግዲህ የሰውን ህይወት የማበላሸቱን ነገር ተያይዘው ትቀጥለውበታል እንግዲህ ታከተን ደከመን ሳይሉ የሰውን ህይወት ለማመሰቃቀል፣ የራሳቸውን ህይወት እንደማስተካከል ግን የሰውን ህይወት ለማመሰቃቀል፣ ሰዎችን ከሚሄዱበት መንገድ አሰናክሎ ለመጣል እንዳይሳካላቸው ለማድረግ፣ ሰዎችን ፈተና ለመሆን እንግዲህ ዛሬም ቀጥለውበታል ማለት ነው። እንግዲህ በእጃቸው ያለውን መጀመሪያ ዝናም እጁ ላይ ያለችውን ምርጥና ቆንጅዬ ሚስቱን ሉላን፣ ወይዘሮ ማህሌት ደግሞ እንግዲህ በጣም ሞገሱ ክብሩ ከፍ ያለውን ብሩክን ያክል ባል አጥታ፣ እንግዲህ ወይ በራሳቸው በአንድ ቢጣመሩ ጥሩ እንግዲህ የሰው ህይወት ለማበላሸት ከፍ ዝቅ ይላሉ። ዝናም እንግዲህ ሉላ በስሩ በነበረችበት ሰዓት ላይ አንድ ቀን እንደ ሚስት አንድ ቀን እንደ ትዳር አጋር አንድ ቀን እንክብካቤ ሳያደርግላት፣ ሲረግጣት፣ ሲሰድባ፣ ሲያንቋሸሻት ከፍ ዝቅ ሲያደርጋት እንደ ሚስት ሳይሆን እንደ ሰራተኛ ተዛም አልፎ እንደ ባሪያ ቤት ውስጥ ዘግቶ ሲገዛት፣ ሲጨቁናት ከቆየ በኋላ ዛሬ ካጠገቡ ስትርቅ እሞታለሁ፣ እሰቀላለሁ፣ ወርቃለሁ፣ እነሳለሁ እያለ እየተንደፋደፈ ይገኛል። እንግዲህ ወይዘሮ ማህሌትም ብሩክን ያክል ባል አገኝታ ንግስት አድርጎ ቤቱ መጣት እንግዲህ አንዲት ልጁን ጠልታ እሷን ካልገደልኩኝ ጉድጓር ታልጣልኩኝ እያ እያለች የሱን ንብረት ገንዘብ ለመብላት ከፍ ድቅ ስትል ልጁ እንዳትታከም እንዲሁም እሱ ሰላሙን እንዳያገኝ ስጥፈጠብት ከቆየች በኋላ እንግዲህ እንደፈለገች ስበላ እንደፈለገች ከመዘርፍበት ቤት በራሷ መንገድ አሻፈረኝ እንብየው ብላ ከቤት ከወጣች በኋላ ዛሬ እንግዲህ ተመልሳ የእሱን ህይወት ለመጥበጥበጥ በአንድ በሌላ መልኩ እየተዟዟረች ትገኛለች። ከዛም አልፋ እንግዲህ በባሏ ላይ መጠቀሚያ አድርጋ የያዘችውን ሞገስን ሳይቀር ዛሬ ህይወቱን ለማበላሸት ከህይወቱ ማበላሸት በላይ የእሱን ህይወት ለመን ከፍዝቅ ከፍ ዝቅ እያለች ደፋ ቀና እያለች ትገኛለች። ግን ደግሞ ፈጣሪ ከተጎዱት ከድሆች ጎን ነውና ፈጣሪ ሞገስንም ሆነ ብሩክን አሳልፎ አልሰጣቸውም። እስካሁን ፈጣሪ የተመሰገነ ይሁን፣ ደህና ናቸው ማለት ነው እንግዲህ ማለት። እና ዝና ብዙ ነገሮችን ሞክረው አልሳካላቸው ሲል አሁን ደግሞ ሞገስም አምልጧቸው ከከበቡበት ቦታ ሌት ቀን ከሚጠብቁበት ቦታ አምልጧቸው ጥሏቸው ሲሄድ እንግዲህ ዝናና ማለት ያንኛውን ነገር እንዳልተሳካላቸው ሲያውቁ ብዙ ነገሮችን ሞክረዋል። በእውነት ለመናገር ብዙ ብዙ ብዙ እቅዶችን አቅደው ብዙ ነገሮችን ለማድረግ እንትን ብለዋል፣ ግን ምኑም አልተሳካላቸውም። አሁን ደግሞ እንግዲህ የመጨረሻ ያሉትን ሞገስን ለመግደል አልፎም ብሩክን ህይወቱን ለማበታተን ሲያደርጉ የነበሩት እንግዲህ ሩጫቸውና ትግያቸው አልሳካላቸው ብሎ አሁንም እጫፍ ላይ ወርቅ አልወርቅ እየተወዛወዙ ይገኛሉ ማለት ነው። እንግዲህ በሱም ዛሬ ትንሽኛን ያስደነገጠን ነገር ቢኖር የብሩክ መጥፋት በጣም አሳሳቢ ነው ማለት ነው። ብሩክ ደግሞ ከድራማው ከወጣ የእውነት በጣም ነው የሚያስጠላው። ብሩክ ማለት ለዚህ ለድራማው በቃ ዋና በቃል አይደለም ለሁሉም ነገር ከብሩክ ብዙ ነገሮችን ተምረናል አባትነት ጥግ እንዴት እንደሆነ ነገሮችን በትዕግስት ማለፍ ትዕግስት ለ በቃ መስዋዕትነት በትዕግስት ብዙ ነገሮችን ማሸነፍ እንደምንችል ከፈጣሪ ጋር መሆን እንደምንችል አሳይቶናል ማለት ነው የአባትነት ጥግ አባት ለልጁ ምን ያክል እንደሆነ እንግዲህ አባትነትን አሳይቶናል ማለት ነው አሁን ሁሉ ነገር አስተካክሎ ልጁን አሳክሞ መጥቶ እንግዲህ ሰላም ከተቀመጠበት አሁን ላይ እንግዲህ ድንገት ከቤት ወጥቶ ጠፍቷል ማለት ነው። ከሶስት ቀን በላይ ውሃ አስቆጥሯል። በዛም እንግዲህ ብዙ ሰዎችን አስደንግጧል። በተለይ ቅድስት በጣም ሐሳብ ውስጥ ነው ያለችው። በዛ ላይ ደግሞ ልጅቷ ምሳሌ አባዬ የት ነው እያለች እየጠየቀቻት ነው። በዛም ደግሞ እንግዲህ ዳጣም ሞገስም እንግዲህ እያሰቡ እየተጨነቁ ይገኛሉ ማለት ነው። ምክንያቱም የብሩክ መጥፋት በጣም ከባድ ነው። ስልኩም አይሰራም። እሱም እዚህ ቦታ ሀርኩኝ ብሎ ያለበት የለም ማለት ነው። ድንገት ወጥቶ ነው ሄደው እንግዲህ እንደ ሰማ ነው ኢንፎርሜሽን። እንግዲህ እውነት ይሄ ዝና ትናንት ለማህሌት ያወራት ነገር እውነት ከሆነ እውነት ለመናገር እሱ ራሱ በጣም ከባድ ሪስክ ነው የሚሆነው። እንግዲህ ልጁን ለማሳከም ብር ሳይሆን ማለት ቤቱ አልሸጠውም ብሩን የተቀበለው የእንግዲህ አደንዛዥ ዕፅ ወደ ውጭ ሀገር ይዞላቸው ሊሄድ ሰዎች ጋር ተመካክሮ ነው። በዛም እንግዲህ ደግሞ እሱን ይዞ አልሄደም። እንግዲህ ቆሻሻ መጣ ኤርፖርት ውስጥ ጥሎት ነው የሄደው። እና በዛም ምክንያት የነሱ የስንት ሚኒየን እንትነ የሰጡትና በዛም ምክንያት እንግዲህ ቤቱን አልሸጠም። ስለዚህ ብሎ ያወራው ነገር አለና ቤቱ አልተሸጠም። አንቺም ከሰሽና አንቀሳቅሽ እያለ ሲላት ነበረ። እንግዲህ እሱ ነገር ከሆነ ምናልባች ሞገስን፣ ሶሪ ብሩክን እነሱ ሰዎች ይዘውት ይሆን፣ አሳግተውት ይሆን አላቅም እሱ ነገር ሌላ ጥያቄ የፈጠረብን ጉዳይ ነው ማለት ነው። ሌላ እንግዲህ በጣም የተጨነቅንበት የነበረው የሞገስና የሉላ ያልሆነ ቦታ መቀመጥ ነበረ። በዛም እንግዲህ ፈጣሪ የተመሰገነ ይሁን፣ ደህና ወጥተው ሄደዋል ማለት ነው። እንግዲህ አሁን ለጊዜው አምልጠዋል። ልሃችሁም ቢሆን ግን ዝና የሚባል ሰው የሚፈታቸው አይደለም ወይ እሱ የሆነ ነገር ካልሆነ ወይ የሆነ ሰው የሆነ ነገር ካላደረገ ወደ ቀልቡ የሚመለስ አይመስለንም ማለት ነው። ሰው የሚለውን ስለማይሰማ እንግዲህ ወይዘሮ ማሌት እሱን እንግዲህ በፍቅር ለመሳብ እሱን ለማቸነፍ እየተወሰኑ ነገሮችን እስረስሩ እየሄደች ድኩም ድኩም እያለች ከግርግር ስር እየሄደች ነው። ግን ከምንም አልቆጠራትም እሷ እያሰበች አለችው በእሷ ፍቅር ተጠልፎ እንግዲህ ባሏ እንደሚሆናት የእሱን ቤቱን ንብረቱን ያለን እንግዲህ ኳፋሽ ልትል ነው አሳዋ። ግን አልተሳካላትም፣ እየተሳካላትም አይደለም ማለት ነው ሶ በዚህ ምክንያት እንግዲህ ማለትም አሁን ደግሞ ያስያዛትን ትንሽ ነገር ሲያስይዛት እውነት ነው የሚመስላት ዝና ያወራው ሁሉ እውነት ነው ነው የምትለው እንግዲህ። የፍራታት ታይ ይሄ ሰው መጠቀሚያ እያደረግች ነው፣ እንዴት ሊሆን ይችላል? ታይ ይህን ነገር እውነት ነው ብለሽ እያለቻት ነበረ። ግን ታይ ዝና በጭራሽ እኔን አይዋሽም። እያለች ትገኛለች ማለት ነው። እንግዲህ ሞገስን ግን ቤት ሊገዛላት ነበረ፣ አልተሳካላትም። ስለዚህ አሁን ደግሞ ሌላ አሳይመንት እየሰጣት ነው። ለምን ብሩክን ሞገስን ካጣን አይቀር ብሩክን መፈለግ አለብን አይነት ነገር ነው ማለት ነው። እንግዲህ ከሌላ ከራሳቸው ሰፈር መጥተው እንግዲህ አሁን ደግሞ ያሉት የት ነው የሚገኙት? ከነ ብሩክ ሰፈር ነው ማለት ነው። እነ ብሩክ ሰፈር መጥተው እንግዲህ ቅድስትና ምሳሌ ከቤት ወጥተው እንግዲህ ሱቅ ላይ ሱቅ እየሄዱ ባለበት ሰዓት ላይ መንገድ ላይ ይዘዋቸዋል። እንግዲህ ፊት ለፊት ሳያቸው ቅድስትን በጣም እንደነገጠችው ምሳሌ ምን ሊያደርጉ ነው እያለች እየተጨነቀች ትገኛለች። በዚህ መካከል እንግዲህ ቅድስት ለፖሊስ ነው የምደውለው፣ እንዳትጠጉኝ፣ እንዳትቀርቡኝ እያለች ነው። እነሱን አይነኳቸው። ምክንያቱ ቅድስት ባለፈው እንደምታውቁት ማሌትንና ኤፍራታን በፖሊስ ይዛቸው ነበረና አሁንም የፖሊሱ ስልክ ስላላት የሆነ ነገር እንት ሲል እየደወለችለት ስለሆነ አሁንም ስለምትደውል ፖሊሲ ይዘናል ብለው ስለሚፈሩ ይመለሳሉ። ይሄ ተስፋ አድርጋለሁኝ። ካልሆነ ደግሞ በእርግጠኝነት እንግዲህ ፖሊሱ፣ ምክንያቱም ብሩክም ደግሞ አመልክቷል በልጄ በቤተሰቦች ላይ የሆነ አደጋ ቢደርስ ተጠያቂው ዝና እንዲሆነ ክሱን አመልክቶ ስለሆነ ማለትም ማስጠንቀቂያ ስለደረሳት በዚህ ምክንያት እንግዲህ አይነኳቸውም የሚል ተስፋ አለ ማለት ነው። በቀጣይ ክፍል እንገናኝ። ደህና ቆዩ።